በምክክር ኮሚሽኑ በአማራ ክልል በተካሄደው የባለድርሻ አካላት የአጀንዳ የማሰባሰብ ሂደት ሕዝብ የሚያነሳቸውን መሠረታዊ ጥያቄዎች በአጀንዳነት ማንሳታቸውን የአማራ ክልል ምክር ቤት አባላት ገለጹ። በምክክር ሂደቱ ሀገራዊ መግባባትን በመፍጠር የሌሎችን ሕዝቦች ጥቅምና ፍላጎት ባከበረ መልኩ የአማራን ሕዝብ ጥቅም ለማስከበር እንደሚሰራም ገልጸዋል። ካሳው መንቄ የኢትዮጵያ ሀገራዊ የምክክር ኮሚሽን በሀገሪቱ በተለያዩ ክልሎችና ከተማ አስተዳደሮች አጀንዳ የማሰባሰብ ስራዎችን እያከናወነ ይገኛል። በአማራ ክልልም ከተለያዩ የህብረተሰብ ወኪሎችና ባለድርሻ አካላት ጋር የአጀንዳ ማሰባሰብ ስራውን በተሳካ ሁኔታ አካሂዷል። የክልሉ ህዝብ የሚያነሳቸውን መሠረታዊ ጥያቄዎችና ሌሎችም በሀገራዊ የምክክሩ መልስ የሚያስፈልጋቸውና ሀገራዊ መግባባት ለመፍጠር የሚያስችሉ አጀንዳዎችም ተለይተዋል። በአጀንዳ ማሰባሰብ ሂደቱ ከተሳተፉት ባለድርሻ አካላት ውስጥ የህዝብ እንደራሴዎች ይጠቀሳሉ። እንደ ክልል የነበሩ ችግሮችን በመፍታት ሀገራዊ መግባባት ለመፍጠር የሚያስችሉ የህዝብ ጥያቄዎችን በአጀንዳነት ማንሳታቸውንም የአማራ ክልል ምክር ቤት አባላት ገልጸዋል። በሀገር ደረጃ የአማራ ክልል ህዝብ ጥያቄ ናቸው ተብሎ የታሰቡት በሙሉ ከሁሉም የህብረተሰብ ክፍል ተውጣተው እና መጨረሻ ላይ የጋራ ሆነው በሀገር ደረጃ ስንመክር በአንድ በኩል የአማራ ክልል ሀገር ለማጽናት ይጠቅማሉ ያላቸውን ጥያቄዎች ያነሳል። በዛው ደግሞ የአማራ ክልል ስፔሲፊክ የአማራ ክልል ጥያቄዎችን ያነሳል። ከመላ ኢትዮጵያ ህዝብ ጋር ምክክር ተደርጎ ችግሮች የሚፈቱበት መንገድ እና የጋራ የሚያግባቡንን ሀሳቦች ይዘን ሀገርን የምናስቀጥልበት እድል ይፈጠራል። የአማራ ህዝብ ጥያቄዎች በጉልህ የሚታወቁ ናቸው፣ ታውቀው ያደሩ ናቸው። ዛሬ ላይ አዲስ የሚፈበረኩ አይደሉም። ምናልባትም የተለያየ አካል ወስዶ ለግጭት መንስኤ ሊያደርጋቸው ይችል ይሆናል እንጂ ፍትሐዊና ሀቀኛ ጥያቄዎች ናቸው። እነዚህ ጥያቄዎች ደግሞ በአግባቡ በሀገራዊ ምክክር ኮሚሽኑ እንደ ሀገር ከሌሎች ህዝቦች ጋር ከሌሎች ብሔረሰቦችና ህዝቦች ጋር በጋራ በመሆን ጥያቄዎቹ የሚፈተበት እድል ይሄ ነው ብዬ እወስዳለሁ። ባለፉት ጊዜያት በተሳሳተ ትርክት ምክንያት የአማራ ሕዝብ ዋጋ ሲከፍል ቆይቷል ያሉት የህዝብ እንደራሲዎቹ ይህን የተሳሳተ ትርክት በማረም የአማራ ሕዝብ ከሌሎች ወንድም ሕዝቦች ጋር ያለውን አብሮነት ማጠናከርና ፍታዊ ተጠቃሚነቱን ማረጋገጥ እንደሚገባም በምክክር ሂደቱ በአጀንዳነት የተነሱ ጉዳዮች ስለመሆናቸው የምክር ቤት አባላቱ አንስተዋል። የአማራ ክልል እንደ ክልል ህዝቡ ለዚች ሀገር ትልቅ ውለታ የዋለ፣ ሀገርን ያኖረ፣ ሌሎች ኢትዮጵያውያን ጋር ሲተባበር የነበረ እና ትልቅ ታሪክ ያለው ህዝብ ነው። ይሄ ትልቅ ታሪክ ያለው ህዝብ እንደ ጨቆነ እንደ ገዛ እና እሱ በልዩ ሁኔታ ከዚች ሀገር እንደተጠቀመ ተደርጎ ናሬሽን ስለተሰራ ከትውልድ ወደ ትውልድ እየተላለፈ ምናልባችም በዚህ ማንቋጨው ከሆነ በምክር የማናስቀረው ከሆነ ይሄ ትርክት አሁን ለእኛ ብቻ ሳይሆን ለእኛ ልጆች ልጅ ልጆች የሚወርድ ይሆናል። የሚወርድ ይሆናል ካልን ደግሞ ሀገር ይበትናል። ከዛ አንጻር አንዱና ዋናው መስተካከል መቻል ያለበት ስሁት ትርክት ነው በዚች ሀገር ላይ ማለት ነው። ሁለተኛውና ቀጥሎ በዚህ ልክ የሚታየ የህገ መንግስት ጥያቄ ነው። ህገ መንግስት ጥያቄ ስናነሳ አንደኛው ህገ መንግስቱ በዚህ ስሁት ትርክት ላይ ተመስርቶ የተሰራ ህገ መንግስት ነው። ትልቁና ገዢው ጉዳይ ይሄ ነው። ህገ መንግስቱ የኢትዮጵያውያን የቃል ኪዳን ሰነድ ነው። የኢትዮጵያ የቃል ኪዳን ሰነድ ነው ከተባለ ኢትዮጵያውያኖች በሙሉ ተሳትፈውበት መዘጋጀት መቻል አለበት። አማራ በዚህ ልክ አልተሳተፈም። ነኛ በየትኛውም መንገድ ቢሆን ከሌላው በልጦ ከሌላው ተሽሎ ጨቁኖ ወይም የሌላችን ጥቅም ለመውሰድ የሚፈልግ አይደለም። ነገር ግን የሚገባውን ጥቅም ያላገኘ ከመሆኑ አንጻር በአግባቡ ታይቶ እነዚህ አጀንዳዎች በደንብ መያዝ አለባቸው የሚል ነው ሀገራዊ የምክክር ኮሚሽኑ የአማራን ህዝብ ጥያቄዎች በሚገባ በማቅረብ ና ሌሎችም እንዲረዱት በማድረግ የህዝቦች አንድነት የተረጋገጠባትና ችግሮች ተቀርፈው ሰላም የሰፈንባት ሀገር ለመገንባት እንደ ህዝብ ተወካይነታቸው የበኩላቸውን እንደሚወጡም ገልጸዋል እኛ በውክልናችን አቅም በፈቀደ ነቅሰን አጀንዳዎቻችን አስይዘናል ግን የሚቀሩ ካሉ ደግሞ በሚቀጥሉት እድሎች ጥያቄዎቹ እየተነሱ አጀንዳ እየሆኑ የሚመከርባቸው ይሆናል ማለት ነው። የቀሩ ደግሞ ካሉ ይሄ ብቻ አይደለም ሞዳሊቲው ሌሎች ሞዳሊቲዎችም ስለሚኖሩ ቀጣይም ፌዴራል ላይ ስንሄድ እነዚህን አጀንዳዎች ይዘን ከሌሎች የኢትዮጵያ ህዝቦች እና ብሔር ብሔረሰቦች ጋር በጋራ ሆነን የአማራ ህዝብን ጥያቄዎች በአጀንዳ ልታስ ይዘን ውሳኔ ላይ እናደርሳለን። የአማራ ህዝብ ለዘመናት ሲያነሳቸው የነበሩ የወሰንና የማነት ጥያቄዎች በአጀንዳ ማሰባሰብ ሂደቱ በጥልቀት ስለመታየታቸውና በኢትዮጵያዊነት ማዕቀፍ ዘላቂ መፍትሄ ሊቀመጥላቸው እንደሚገባም በምክክሩ መነሳቱን ጠቁመዋል።